ሰላም ጤና ይስጥልን፣ የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን የአእምሮአችንን ጤንነት ለመጠበቅ የሚረዱንን የማሰብ የማሰላሰል አቅማችንን የሚጨምሩልን ወይም ይሄ ኮግኒቲቭ ፈንክሽናችንን በጣም የሚጨምሩልንን እንዲሁ ሜሞሪያችንን ወይም የማስታወስ የረጅም ጊዜና የአጭር ጊዜ የማስታወስ አቅማችንን በጣም የሚጨምሩልንን በአጠቃላይ አእምሯችን ቶሎ ለርጅና ተጋልጦ ለነ አልዛይመር ለነ ፓርኪንሰን ለነ ዲሜንሺያ እንዳንጋለጥ የሚያደርጉንን ለአእምሯችን በአጠቃላይ በጣም ጠቃሚ የሆኑ ምግቦችን ነው የምንነግራችሁ። የሚጠቅም ነገር ነው ከዚህ ቪዲዮ የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ለማድረግ አትርሱ። ፋቲ ፊሽ የምንለው ወይም ይሄ የነሳልመን እነሳርዴን የሚባሉትን የአሳ ዝርያዎች የዕለት አመጋገባችን ላይ በሳምንት ለተወሰኑ ቀናት ብናካትት በጣም ጠቃሚ ነው የሚሆነው የአይምሯችንን ጤንነት ለመጠበቅ። ምክንያቱም በኦሜጋ ስሪ ፋቲ አሲድ በጣም የበለጸጉ ናቸው እነዚህ ምግቦች። ኦሜጋ ስሪ ፋቲ አሲድ ደግሞ ለአይምሯችንን ጤንነት ለመጠበቅ እንዲሁም ስትራክቸሩን እና ፈንክሽኑን ጥሩ ለማድረግ የማስታወስ ብቃታችንን በማሻሻል በመጨመር እንዲሁም ደግሞ የአእምሯችን የማሰብ የማሰላሰል አቅም ጥሩ ለማድረግ እንግዲህ በጣም ነው የሚረዳ። ሌላው ቤሪ ፋሚሊ የምንላቸውን ብሉቤሪ፣ ብላክ ቤሪ፣ ስትሮበሪ እንደዚህ አይነት ነገሮች፣ እንደዚህ አይነቶቹ የፍራፍሬ አይነቶች በከፍተኛ ሁኔታ በአንቲኦክሲደንት በጣም የበለጸጉ ናቸው። በኦክሲዴሽን ስትረስ ምክንያት እንግዲህ ለነዚህ ኒሮ ዲጀነሬቲቭ ዲዚዝ ለምንላቸው በህክምና አጠራር እንዳንጋለጥ ያደርጉናል ከመርሳት ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል በከፍተኛ ሁኔታ በአንቲኦክሲዳንት የበለጸጉ ስለሆኑ እነዚህ የፍራፍሬ አይነቶች ብዙ ጊዜ ብናካትታቸው በጣም ጥሩ ነው የሚሆኑት እንዲሁም አረንጓዴ ቅጠላቅጠሎች እነ ቆስጣ ሰላጣ ጎመን ብሮኮሊ እንደዚህ አይነት አረንጓዴ ቅጠላቅጠሎች በጣም በከፍተኛ ሁኔታ በአንቲ ኦክሲዳንት የበለጸጉ ናቸው። ለኢንፍላሜሽን እንዳንጋለጥ ያደርጉናል። እንዲሁ እነዚህ ቅባታማ እህሎች የምንላቸው እነ ቺያ ሲድ የሚባለውን እነ ተልባ፣ ሰሊጥ፣ እነ አልመንድ፣ እነ ለውዝ እነዚህ ነገሮች በከፍተኛ ሁኔታ በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸውና ኦሜጋ ስሪ ደግሞ ለአእምሮአችን በጣም የሚያስፈልግ የፋት አይነት ነው እና እነዚህን እንግዲህ ማካተት ይኖርብናል ማለት ነው። እንዲሁም የየዕለት አመጋገባችን ላይ ጥራጥሬዎችን የማካተት ልምድ ሊኖረን ይገባል። ለምሳሌ አጃ፣ ባቄላ፣ ሽምብራ፣ ምስርን እንግዲህ ጥራጥሬዎችን በጣም ማካተት ይኖርብናል የአእምሮአችንን ጤንነት ለመጠበቅ። ሌላው አቮካዶ፣ አቮካዶ በጣም ጤናማ በሆነ ፋት የበለጸገ በውስጡ ብዙ ጠቃሚ የሆኑ ነገሮች ያሉት በብዙ ጠቃሚ የሆኑ ነገሮች እየታጨቀ በጣም ይሄ ፈረንጆቹ ወይም በባለሙያዎች ኒውትሪየንት ዴንስ ነው የሚሉት እንዲህ አይነት ምግቦችን እና እጅግ በጣም በብዙ ጠቃሚ የሆኑ ቫይታሚንስ እና ሚኒራልስ እየታጨቀ ጤናማ በሆነ ፋት በጣም የበለጸገ ነው። ሰው አይምራችን ደግሞ ፋትን ይፈልጋል እና የየዕለት አመጋገባችን ላይ አቮካዶን ብናካትት የአእምሮአችንን ጤንነት ለመጠበቅ በጣም ነው የሚረዳን። እንዲሁም እንቁላል እንቁላልም እንደዚሁ በመጠኑ የየዕለት አመጋገባችን ላይ ማካተት ይኖርብናል። ጤናማ እንቁላል መሆኑን ግን እርግጠኞች መሆን አለብን። እንዲሁ ሳይበዛ በመጠኑ። ዳርክ ቸኮሌት የሚባለው እንግዲህ ንጹሕ ቸኮሌት በመጠኑ አመጋገባችን ላይ ብናካትት የአይምሯችንን ጤንነት ለመጠበቅ ይረዳናል እንዲሁም እርድ እርድ በጣም ነው በጣም ጠቃሚ ነገር ነው እና አንታይ ኢንፍላማቶሪ ነው አንታይ ኦክሲዳንት ነው እና በኢንፍላሜሽን እና በኦክሲዴሽን ስትረስ ምክንያት የሚከሰቱ የአይምሮ ጤና ችግሮችን ተጋላጭ እንዳንሆን ያደርገናል እና እርድ በሻይ መልክ የእርድ ሻይ ብንጠጣ ወተት ምን ስንጠጣ ለምሳሌ እርድ ለውሌ አርገን ጎልደን ሚልክ ይሉታ እንደዚህ አይነት ነገሮች መጠቀም የመጠቀም ልምድ ልናዳበር ይገባል እና በተለያየ መልኩ አርገን በመጠኑ በልኩ ሳይበዛ እርድን ብናካትት በጣም ብዙ ጥቅም እናገኘው። ለምሳሌ ብቅት ለማለት ቡና ከምንጠጣ የእርድ ሻይ ብንጠጣ የሚገርም ንቃት ነው የምናገኘው። እስኪ ሞክሩት። በእውነት የእርድ ሻይ እኔ ብዙ ጊዜ ነው የምጠቀመው እና ለውጥ አይቼበታለሁ ሳይን ስም የሚለው እሱን ነው እና ታዲያ መብዛት የለበትም ሲበዛ ሁሉም ነገር የራሱ የጤና ችግር አለው። እና ሳና በዛ በመጠኑ በልኩ ብንጠቀም ተጠቃሚዎች ነው የምንሆነው። ሆነው እንዲሁ ግሪንቲ በጣም ነው የሚጠቅመው። እንዲሁ ህርባል የሆኑ ሻዮችን በተለየ ግሪንቲ ወይም አረንጓዴ ሻይን በቡና ቦታ እሱን ተክተን ብንጠቀም የሚገርም ንቃት ነው የምናገኘው፣ የሚገርም የጤና ጥቅም ነው የምናገኘው። እነዚህ ነገሮች እንግዲህ አይምሯችንን ጤንነት ለመጠበቅ ንቃት ያለን ኢነርጀቲክ የሆንን የማሰብ የማሰላሰል አቅማችንን በጣም የሚያጎለብቱልን የምግብ አይነቶች ናቸው፣ በየእለቱ ብንጠቀማቸው። እንግዲህ እነዚህም በዋናነት ለአእምሮ ጤንነት በጣም የሚጠቅሙ የምግብ አይነቶች ናቸው እና ከላይ የዘረዘርናቸው የየእለት አመጋገባችን ላይ ብናካትታቸው የሚገርም ለውጥ ነው የምናየው። ለአእምሯችን ጤንነት በጣም ነው የሚረዱን እና አመጋገባችን ላይ ማካተት ይኖርብናል። ይጠቅማችኋል ብለን ስላሰብነው ይህን ቪዲዮ የሰራነው ስለተከታተላችሁ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱም። ቻው፣ ሰላም ሁኑ።